ትንቢተ ሚክያስ ምዕራፍ አንድ በይሁዳ ነገሥታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሪታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ አሕዛብ ሁሉ ስሙ፣ ምድርም ሞላዋም ታድምጥ፣ ጌታ እግዚአብሔርም እርሱም በቅዱስ መቅደሱ የሆነ ጌታ ይመሰክርባችሁ። እነሆ እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስ ውሃ በበታች ይቀልጣሉ፣ ሸለቆችም ይሰነጠቃሉ። ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የያዕቆብን በደል ምንድን ነው? ሰማሪያ አይደለችምን? የይሁዳስ የኮረብታው መስገጃ ምንድን ነው ኢየሩሳሌም አይደለችም ምን ስለዚህ ሰማሪያን በሜዳ እንደሚገኝ የድንጋይ ክምር ወይን እንደሚተከልበትም ስፍራ አደርጋታለሁ። ድንጋዮቿንም ወደ ሸለቆ ወረውራለሁ፣ መሰረቶቿንም እገልጣለሁ። የተቀረጹትም ምስሎቿን ይደቃሉ። በግልሙትና ያገኘችው ዋጋ ሁሉ በእሳት ይቃጠላል። ጣዖታቷም ሁሉ አጠፋለሁ። በግልሙትና ዋጋ ሰበሰበቻቸው፣ ወደ ግልሙትናም ዋጋ ይመልሳሉና። ስለዚህ ነገር ዋይ ብላ ታለቅሳለች፣ ባዶ እግሯንና ራቁቷን ሆና ትሄዳለች፣ እንደ ቀበሮ ታለቅሳለች፣ እንደ ሰጎንም ዋይ ትላለች። ቁስሏ እንደማይፈወስ ነውና፣ እስከ ይሁዳም ደርሷልና፣ ወደ ሕዝቤም በር ወደ ኢየሩሳሌም ቀርቧልና በጌት ላይ አታውሩ፣ በአኮ ላይ እንባን አታደርጉ። በቤት አፍራ በትቢያ ላይ ተንከባለሉ። በሻፊር የምትቀመጪ ሆይ፣ በራቁትነትሽና በእፍረት እለፊ። በጸአናን የምትቀመጠው አልወጣችም። የቤት ኤጴን ልቅሶ ከእናንተ ዘንድ መኖሪያውን ይወስዳል። ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዷልና። በማሮት የምትቀመጠው በጎነትን ትጠባበቃለች። በለኪሶ የምትቀመጪ ሆይ ሰረገላው ለፈረስ እሰሪ፣ እርሷ ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች፣ የእስራኤል በደል ባንቺ ዘንድ ተገኝቷልና። ስለዚህ ትሎት ለሞሬሼት ጌት ትሰጫለሽ። የአክዚብ ቤቶች ለእስራኤል ነገስታት አታላይ ይሆናሉ። በመሪሳ የምትቀመጪ ሆይ ወራሽ አመጣብሻለሁ። የእስራኤል ክብር ወደ አዶላም ይመጣል። ተማርከው ካንቺ ዘንድ ወጥተዋልና ስለ ተድላሽ ልጆች ራስሽን ንጪ፣ ጠጉርሽን ተቆረጪ ቡሀነትሽንም እንደ ንስር አስፊ።